ሰሞኑን ኢቢኤስ ቴሌቪዥን ላይ በተነሳው ውዝግብ ሉላ ገዙ ታስራለች አልታሰረችም፣ የሚል የሚዲያ ወሬዎች በስተዋል። ዛሬ ስለ እሱ በጥልቀት እንመለከታለን። እንዲሁም ደግሞ በሰባት ወራት ውስጥ ብቻ አርባ ሰዎች ራሳቸውን ማጥፋታቸው ተገልጿል። ስለ እሱም ዝርዝር መረጃ ይዤላችኋለሁ። በተጨማሪም መንግስት የጣለባቸውን ኃላፊነት ወደ ጎን በመተው መኪና እያስቆሙ ገንዘብ ሲቀበሉ የነበሩ ባለስልጣኖች በቁጥጥር ስር ውለዋል። ስለ እሱም ሙሉ መረጃ የምንሰጣችሁ ይሆናል። እስከ መጨረሻ አብራችሁን ቆዩ። በቀጥታ ወደ ቪዲዮዎቹ እናልፋለን። ሰብስክራይብ ደስተኛ ህዝቦች የሚኖሩበት ሀገሮች እንግዲህ ይፋ ተደርገዋል። እስኪ ባለፈው የምሬን ነው ምላችሁ ድንግሎች የሚበዙባት ሀገር የት ናት ሲባል አንደኛ ላይ አንደኛ ላይ ጆርዳን፣ ኢትዮጵያ ደግሞ ሀምሳኛ ላይ ነበረች። እስ አሁን ደግሞ ደስተኛ ምን? እኔ አሁን ደስተኛ ነኝ እኔ የትኛው የትኛው ላይ ነኝ? ያለው ኢትዮጵያ እዚህ ጋር የምትመለከቷቸው ከአንድ እስከ እስከ 24 በደረጃ የተቀመጡ ናቸው ከመቶ አርባ አራት ሀገራት ውስጥ እንግዲህ ኢትዮጵያ በመቶ ሰላሳኛ ደረጃ ላይ ተቀምጣለች ማለት ነው የሚገርማችሁ ነገር እንደው ለለቁሶ ብቻ ለየየ ለሪት የፈጠረን ፍጡሩ እንደው መጨረሻ በሳቅ መጨረሻ ምን ይሻለናል። ሊቢያ እንኳን ስልሳ ስድስተኛ ደረጃ ላይ ትገኛለች። ሊቢያ ሊቢያ የጋዳፊ ሀገር የፈረሰችው ምንም የሌላት አሁን ውድምድ ማ ወቷል የተባለው መቶ ሰላሳ ምንኛ ኮንንኛ ጎረቤታችን ኬንያ እንኳን መቶ አስራ አራተኛ ደረጃ ላይ ትገኛለች። ሀገራችን ኢትዮጵያ እንግዲህ መቶ ሰላሳኛ ደረጃ ላይ ትገኛለች። አስተያየታችን ኮሜንት ላይ አስቀምጡ እንደው እነሱ ፈርሰው ብትንትናቸው ወጥቶ ነው ደስተኛ ሆኖ፣ ስልሳ ስድስተኛ እኛ ሳንፈርዝ እንዲሆነናል። አሁን ብትንትናችን ቢወጣ አያምጣው መድኃኒዓለም እንጂ በቃ የለንም። ፐርማነንትሊ ይሌት ነው የሚያደርጉን እንዴ። ጸል ውስቲ ምን ሆናችሁ ነው? በሁሉም ደረጃ መጨረሻ መጨረሻ ሆነን እንችለዋለን። ግን ደስተኛ አይደላችሁም እንዴ ጋይስ? እስኪ ኮመንት አድርጉ እስኪ። እኔ በጣም ደስተኛ ነኝ፣ ግን ያው መቶ ስልሳ ስምንተኛ አይመጥ ነኝ። ምክንያቱም ባለው ነገር ደስተኛ መሆን ይችላለሁ፣ ባለው ሁኔታ ባለው ሲቹዌሽን ደስተኛ መሆን ስለምችል እኔ ደስተኛ ነኝ የምትሉ ላይክ አርጉ። አይ ደብሮኛል የምትሉ ኮመንት አርጉ ከነ ምክንያታችሁ። ዝም ብላችሁ ደግሞ ደበረኝ እና እንዳትሉ ምክንያት ይኑራችሁ። እናልፋለን። ለፋሲካ ለምን አንጾምም ስለው ለፍሬንድ ፍሬንድ ትጾማለን። ምን ምንስ ጾማለ ከምን ትጾማለ? ሆድ መች ሞልቶ መች ጠግበ ከምን ጾም እኮ መጽሐፍ ቅዱስ ማለት ከተጋብ ነው፣ ከሞላ ከተትረፈረፈ ነገር ጾም ነው። አካልክን አድክም ነው። ደክመ እኮ ኢትዮጵያ ወይኔ አሜሪካ ቢኖር ሰበቀበቀለወይ እሺ፣ እንዲህ ማይጾሙ ጀለሶች አሏችሁ። እስኪ ለማይጾሙ ጀለሶች ይህንን ቪዲዮ ሼር አርጉላቸ። ምን አለች አንዷ ጀለሷ አሞኛል እኮ መጾም አልቻልኩም፣ በናትሽ ምናምን እንዴ ምንሽ ና ሙሽ እኔ እናት ምናም ብላ እሷ ደግሞ አዝና ምናም ትጠይቃታለች። እንደውም ሰዓት ይደርሶብኛል፣ ጠብታ ይህን አድርጊልኛል አለች። አይኑን ታሞ ሰው መጾም ያቆማል። አረ ወዴት እየሄድን ነው? ለማንኛውም ላለመጾም ምክንያት መደረድሩ ሰዎች ግን ረፉ ረፉ። እናልፋለን ታኩሬ

አንቺ በዚህ እድሜሽ ነው ጅም ቤት ገብቼ ሶስት ቀን እና ማለት ነው ደረት ሲያምጥ በቃ እንደና ከኔ ውጭ ሰው የለም ነው የምትለው? ነው ታቁር ይመቻልኛል፣ በጣም እና ታቁር እስኪ ላይክ አድርጉ፣ ላይክ አድርጉ የሚያሳያቸው ምልክቶችን

ጄል አሉ ሀምሳዎች ሰዎች ወንዶች ናቸው ተብሎ ይታሰባል። በከባድ ቀን ጥሩ ስሜት እንዲሰማ ምን ታደርጋላችሁ? አለቅሳሉ። ልክ ነው። መሳቅና ለቅሱ ተመሳሳይ ስማ ሁለቱም የሚበላልን ነገር ያካል መቄዶንያን ለመደገፍ ከሰይፉ ጋር ሄደን ነበረ። ብር ሲገባ ጭብጨባ ነበረ። እና እነዚህ ሀምሳዎቹ ሰዎች ዞን መጣው ለከኔ ጋር የሚጓዙ አስመስሏቸዋል። ሀምሳዎቹ ሰዎች ካሴ ደህና ነው ይቀናል በመጥፎ በከባድ ቀጥሩ ስሜት እንዲሰማ ምን ታደርጋለች? አወራለው ብቻው ብቻውንም ቢያወራ ችግር የለው። ብዙ ሰው ብቻውን እያወራ ስለሆነ ኤርፎን አድርጓን ብሎ ነው የሚታሰ ስትጓጓዝ ከልብስ በተጨማሪ በሻንጣ ውስጥ ምን ትይዛለች? ጫማ

እንደ ባለም ዙሪያ ቶሎ ዝም ብሎ ገና ሳይሆን ጭፈራው። እሺ የነገር ጫፍ የለውም እንዴ? እንደ ተበጥሶ ቢወርቅብሽ እሷ ምንድን ነው የሚያክለው? እንዲህ እንዲህ እንደ ኧረ እነ እሱን ለመናገር ከሆነ ቁም ነገሩን ስናወራ በቀጠሮ ያለው ሰው ጨለስ፣ በቃ ምንም አይመስላትም። በብዙ ወይ ታደርገዋለች አሁን ምንድን ነው የሚባለው? ቱባ ባህሉ ነው ዋናው ነው። ቱባ ባህሉ ነው እንዴ ቱባ ባህል ያለበት ቦታውን ግለጹልኝ፣ መሄድ እፈልጋለሁ። ምክንያቱም ባህላችንን፣ እሴታችንን እንዲህ አይነት ወጣ ሳይል ወጣ ያለ ባህላችንን ለህብረተሰቡ እንካቸው ማለት ይፈልጋለሁ። ቱባ ባህላችን ጋር መሄድ አለብን ጋይስ። እናልፋለን ለማንኛውም፣ ስለዚህ ምንም አስተያየት አልሰጥም። በተሙ ብቻ ቀልድ ስቀን እናልፋለን ማለት ነው። ቤታችን ውስጥ ከመጸዳጃው ቤት የበለጠ ቆሻሻ ነገሮች እንዳሉ ብዙ ሰዎች አያውቁም። ሰው ዛሬ በፈንፋክታችን ከሽንት ቤት የበለጠ ቆሻሻ የሆኑ ነገሮች ቤታችን ውስጥ የሚገኙ ነገሮች ልንገራችሁ። ሲባል ደግሞ የሚለካው በባክቴሪያ ቁጥር ነው። ከመጸዳጃ ቤት የበለጠ ባክቴሪያ ቁጥር ስላላቸው ማለት ነው። ከመጸዳጃ ቤት የበለጠ ቆሻሻ የት ሊኖር ይችላል? አስተያየት ስጡበት። ብቻ ባክቴሪያ በብዛት የሚገኝበት ቦታ ነው። አጥንተው ነው የሚነግሩን፣ እነሱ ነጮቹ ማለት ነው። ብቻ ከመጸዳጃ ቤት የበለጠ ቆሻሻ ያለበት ቦታ አለ። እነስማት እስኪ የመጀመሪያው ሪሞት የቲቪ ሪሞት በጣም በጣም ሪሞት ጋር ያለው በጣም ሁለተኛው ደግሞ የመብራት ስዊች። እሱ ሶስተኛ የበር እጅ እጀታ በተለይ ደግሞ ኪችን አካባቢ የሆነ የበር እጀታ በጣም በጣም ቆሻሻ ነው። አራተኛው ደግሞ የራሳችን ስልክ ያው አይ ነገረን ምን ያህል ቆሻሻ ቆሻሻ ነው ስልካችን። ቤታችን ውስጥ ግን ማንም የማያውቀው ኦልሞስት አንደኛ ቆሻሻ የሚባለው ነገር ኢዝ እንዳትናደዱ ይሄን ስነግራችሁ የኪችን የዕቃ ማጠቢያ ስፖንጅ በጣም ለምን ነገርሽን እንዳትሉኝ፣ እኔ ብቻዬን ማወቅ አልችልም፣ እናንተም ማወቅ አለባችሁ ማለት ነው። የሚመከረው ምንድነው? ማጠብ ብቻ በቂ አይደለም። ስፖንጁን ወይ በትኩስ ውሃ ማጠብ፣ ወይ በትኩስ ውሃ መዘፍዘፍ ያስፈልጋል፣ ወይም ደግሞ ቶሎ ቶሎ መቀየር። በቃ ስፖንጁን ቶሎ ቶሎ መቀየር። ሆፕ፣ በዚህ ቪዲዮ ተጠቅማችኋል። አልተናደዳችሁም ኮሜንት ሊያሳውቁ እንዴት ነው እናንተ ተስማሙበት አላችሁ? አሁን ሪሞት ማብሪያ ማጥፊያ ከሽንት ቤት በላይ ቆሻሻ አለው። ስፖንጅ ውስጥ እሺ፣ በጣም ብዙ ቅባት ምናም ስለሚነካ ሊያስኬደን ይችላል። ግን እኔ ቪዲዮን አይታችሁ ከሆነ ሁሌ እንዲህ ይላለው እና ከዚህ የነካው ወደዚህ ነው እየቀባውት ያለው ተና ቶሎ ቶሎ ፊቴ መታጠብ ይኖርብኛል ማለት ነው። ጥሩ ጥቆማ ነው፣ ብቻ ለውቀት ያህል አመስግነን እናልፋለን። በነገራችሁ ላይ ሰሞኑን እንግዲህ ሚዲያውን በጣም እያነጋገር የሚገኘው ኢቢኤስ ቴሌቪዥን ላይ የተፈጠረው ነገር ነው። በሱም ዙሪያ እንግዲህ ሉላ ገዙ ታስረዋል ወይም ሉላ ገዙ ታስራለች የሚባል ወሬዎች እየተናፈሱ ነበር። እውነት ሉላ ገዙ ታስራለች? እስኪ እንስማ። ሉላ ታሰረች የሚባለው ውሸት ነው። ኢቢኤስ ይቅርታ ጠይቋል። በሌሊት ምንድነው መረጃው? ባጭሩ ልንገራችሁ፣ ቀደም ሲል በዛሀበሻ ፌስቡክ ላይ የኢቤኤስ አመራሮች በብርቱካን ጉዳይ ላይ ስብሰባ መቀመጣቸውን ዘግበንላችሁ እንደነበረ ይታወቃል። በእለቱ ዜናዎችም ያንን መረጃ ይዘን ነበርም። ሉላ ታሰረች የሚባለው መረጃ ውሸት ነው። እሷ ላይ ሀሰራት የሚችል ነገር እንደሌለ ነው እሷም ለወዳጆቿ እየተናገረች ያለችው ምክንያቱም እሷ ፕሮግራሙ ላይ መተወን እንጂ ፕሮግራሙን የሚሰሩት ሰዎች ሌሎች ናቸው። ስለዚህም ከቪዲዮ መንሳት በስተጀርባም ምን ምን እንዳለ ከእለቱ ዜና ላይ ተመልከቱ። አሁን ግን ኢቤስ በሌሊት በሰጠው መግለጫ ላይ እንዲላል አስቸኳይ ማብራሪያ ነው የሚለው እንደሚታወቀው ጣቢያችን ኢቤስ ቴሌቪዥን መጋቢት አስራ ቀን ሁለት ሺ አስራ ቡድን በኢቤስ በተሰኘው የመዝናኛ ዝግጅታችን ውስጥ በሚተላለፈው የአዲስ ምዕራፍ ፕሮግራማችን በተላለፈ አንድ ዝግጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫዎች እየደረሰን ይገኛል ሲል ጀምሯል ኢቤስ። ኢቤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮቻችን ወደ መድረክ በማምጣትና የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚጠጋም የህዝብ ሚዲያ መሆንን ይገልጻል። ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የህብረተሰብ ክፍሎች ታሪክ በማቅረብ የበኩሉ ድጋፍ በማድረግና ህዝብን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚቻለውን ጥረት ሲያደርግ ቆይቷል። በዚህም ፍሬ ያፈራ ስራ ስንሰራ ቆይተናል። በቀጣይም ይህን ተግባር መስራታችንን እንቀጥላለን። ያው የአዲስ ምዕራፍ ዝግጅታችን ከዚህ አላማ በመነሳት መጋቢት 14 ቀን 2017 ዓ.ም ተመረጥ ወጣት ብርቱካን ተመስገን ደረሰብኝ ባለችም ጾታዊ ጥቃት ከትምህርት ገበቷ ተለይታ በወጣትነቷ የወለደችው ልጇንም ለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገ አለችው። ይህም በሴቶች ላይ የደረሰ ካለው ጾታ ጥቃትና በዚህም ህይወታቸው ማራ የሆነባቸውን እህቶችና እናቶችን በመርዳት ላይ ባተኮረ ዓላማ በመነሳት ይህም ፕሮግራም ወደ ተመልካች ለማድረስ ሞክረናል የሚለው ኢቢኤስ። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩም ይህንን የሰብዓዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካችን በረቀቀ መንገድ በማዛባት ይህ የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል፣ ይላል ኢቢኤስ በመግለጫው። ኢቤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ እንደሚገኝም በመግለጫው ገልጿል። በወቅቱ በአካል ወጣት ችግሯ የተናገረችው ወጣት ብርቱካን ተመስገን ደረሱብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይህችን ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር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 አስተያየታችን እስኪ በኮመንት ላይ እየጻፋችሁ እንዋይበት። በነገራችን ላይ ኢቢኤስ ይህንን መግለጫ ካወጣ በኋላ እንደገና ከገጹ ላይ አንስቶታል። ባይ ዘ ወይ ይህንን መግለጫ ከለጠፈ በኋላ ኢቢኤስ ቲቪ አንስቶታል ከገጹ ላይ። እንግዲህ ለምን እንዳያነሳው ራሱ ኢቢኤስ ያውቃል። ኤንዌይስ ግን ሉላ ገዙ አልታሰረችም። የሚናፈሰው ወሬ ውሸት ነው። አለመታሰሯን ብቻ ካወቃችሁ በቂ ነው። ቀጣይ ደግሞ እውነታዎች ራሳቸውን ቀናቸውን ጠብቀው እስኪወጡ ድረስ በትዕግስት መጠበቅ የኛ ግዴታ ይሆናል ማለት ነው። ለማንኛውም እና አሁን ባለው ኢትዮጵያ ኖሮ አንድ ሰው በየቀኑ ሙዝና ዳቦ ብቻ እየበላ ራቁቱን ቢኖር በወር ስንት ብር ይበቀዋል ብላችሁ ታስባላችሁ? ሙዝና ዳቦ ብቻ እየበላ ቢኖር፣ ሌላ ምግብ ስጋም አትበሉም፣ ምንም አትበሉ፣ ሙዝና ዳቦ ቁርስ፣ ምሳ፣ እራት። አስቀዝኖ ውጭ ሊያደርግ እንዳለ ሙዝና ዳቦ ብንበላ ምን ያህል ብር ያስፈልገናል? ስሙ፣ እስቲ እንመልከት። በቀን አንድ ኪሎ ሙዝ ስልሳ ብር ቢያወጣ በወር አንድ ሺ ስምንት መቶ ብር ይሆናል። በቀን ለዳቦ ስልሳ ብር ቢያወጣ በወር አንድ ሺ ስምንት መቶ ብር ይሆናል። ለውሃ በቀን ሰላሳ ብር ቢያወጣ ቢያወጣ በወር 900 ብር ይሆናል። ለሻይና ለስኳር በወር 150 ብር ቢያወጣ፣ ለቤት ኪራይ 500 ሺህ ብር ቢያወጣ፣ ያለ ምንም ተጨማሪ ወጪ ሙዝና ዳቦ በልተ ሻይ ጠጥተ ራቁትህን እንኳን ለመኖር 9650 ብር የተጣራ ወራዊ ገቢ ያስፈልግሃል ማለት ነው። ታዲያ ይሄ ህዝብ በልቶ ጠጥቶ ለብሶ ትዳር ይዞ እና የልጆቹን የትምህርት ቤት ከፍሎ በ7 ሺና በ8 ሺህ ብር ደሞዝ እየኖረ ነው። ታዲያ ከዚህ በላይ በአእምሮ መምጠቅ አለ? እስቲ እናንተስ ሙዝና ዳቦ እንኳ ሰባን በልተን ሂሳቦ ካልበቃን ምን በልተን ብንኖር የሚበቃን ይመስላችኋል? ኮሜንት ላይ አሳውቁኝ። ተመልከቱልኝ፣ አያችሁ አይደለ፣ እኛ ኢትዮጵያውያን ምትሃተኞች ምጡቅነን እንዲሁም አስማተኞች ነን የምንባለው እኮ በምክንያት ነው። ተመልከቱ፣ ሙዝና ዳቦ እየበላ ብቻ እየኖር ወንድሜ፣ ኦልሞስት ዘጠኝ ሺህ ብር ያስፈልግሃል። ወይኔ ህዝቤ ቋልቋል። ከሚቀጥለው እድሜ ላይ ሶስት ሺህ እና አራት ሺህ ብር እየተበደርክ ነው ማለት ነው። ማንም ይሰጥህ እንዲሁ ከየት መጥቶ እንደሚሞላ በረከቱ ነው። አያችሁ የሲዘ ፖይንት እግዚአብሔር ባርኮት እንጂ እኛ የምናገኘው ገቢ በቅቶን አይደለም። አንድ ኮንተንት ላይ እንደውም ምን አየሁኝ፣ ወጪያችን ሰላሳ ሺህ ብር ደሞዛችን አስር ሺህ ብር፣ ሀያ ሺሁን ማንም ይሞላልን አለ አንዱ እኮ እና ማን ሞልቶልን እንደምንኖር አናውቅም። መንፈስ ቅዱስ ሞልቶልን እንጂ እውነት ለመናገር እና የምንበላው ደሞዝና የምንኖርበት ቤት ክራይ አይገናኝም፣ አስቤዛችን አይገናኝም። ሁሉ ነገር በቃ የተራራቀ ነው፣ ግን እንኖራለን በቃ ጂኒየሶች ነን የምንባለው ለዚህ ነው። ለማንኛው አብቃቅቶ በመኖር እንግዲህ የኢትዮጵያ እናቶች እና የኢትዮጵያ አባቶች ክብር ይገባችኋል። ወደ ቀጣይ ደግሞ ስናልፍ የለሚኩራ ክፍለ ከተማ አስተዳደር ገቢዎች ቅርንጫፍ ጽሕፈት ቤት የክትትል ኦፊሰር ባለሙያ በቁጥጥር ስር ዋሉ ይላል። የአዲስ አበባ ከተማ ኮሚኒኬሽን ቢሮ ያወጣው ዜና ነው። እንግዲህ የለሚኩራ ክፍለ ከተማ አስተዳደር ገቢዎች ቅርንጫፍ ጽሕፈት ቤት የክትትል ኦፊሰር ባለሙያ በቁጥጥር ስር ዋሉ። ሶስት ሰዎች በአዲስ አበባ ከተማ አስተዳደር በለሚኩራ ክፍለ ከተማ እዚህ እኔ በምኖርበት ክፍለ ከተማ ውስጥ እንግዲህ የመንግስት የሰጣቸውን የስራ ኃላፊነት በመጠቀም ጉቦ ሲቀበሉ፣ የተለያየ ፋውል ሲሰሩ እጅ ከፉ በሚለው በአራዳ ልጅ ቋንቋ እጅ ከፍንጅ ተይዘዋል ማለት ነው። በለሚኩራ ክፍለ ከተማ ወረዳ ሁለት በሰላምና ጸጥታ ኃላፊ የሚመራው የከተተል ቡድን በማደራጀት ከአያት አደባባይ እስከ ጣፉ አደባባይ ድረስ መንግስትና ህዝብ የተሰጣቸውን ኃላፊነት ወደ ጎን በመተው ለራስ ያልተገባ ጥቅም በማዋል መኪናዎችን በማስቆም ገንዘብ ሲቀበሉ የነበሩ የለሚኩራ ክፍለ ከተማ ገቢዎች ቅርንጫፍ ጽፈት ቤት ሰራተኛ ላይ እርምጃ ተወሰደ። ይህንን ወንጀል ሲፈጽሙ እጅ ከፍንጅ የተያዙ ተጠርጣሪ ወንጀለኞች ስማቸው ከዚህ በታች የተዘረዘሩት፣ አንደኛ ዳኛቸው ጎንፋ ዋቅ ጅራ ባለሙያ፣ ሁለተኛ ዳዊት ፍቅሬ ሶስተኛ የለቃል ጌጡ ሹፌር ሲሆኑ እጅ ከፍንጅ ቁጥጥር ስር የዋሉ ሲሆን ግለሰቦቹ በፈጸሙት ያልተገባ ወንጀል ምርመራ የተደረገባቸው ይገኛል። እንግዲህ በጣም የሚገርማችሁ ነገር ያው መኪና እያስቆሙ ብር ሲቀበሉ እጅ ከፍንጅ ነው የተያዙ። ለማንኛውም በየክፍለ ከተማው እንደዚህ አይነት ጠንከራ ያለ ክትትል ቢሰራ በጣም ብዙ ሀውለኛ መያዝ ይቻላል ማለት ነው። ሰባት ወራት ውስጥ ብቻ አርባ ሰዎች ራሳቸውን አጥፍተዋል ተብሏል። መረጃውን ልንገራችሁ በተያዘው የ2017 ዓ ም ሰባት ወራት ውስጥ ብቻ አርባ የሚሆኑ ሰዎች ራሳቸውን ማጥፋታቸውን የቅዱስ ጳውሎስ ሆስፒታል አስታውቋል። በኢትዮጵያ ራስን የማጥፋት ሁኔታ ተደጋጋሚ እየተከሰተና ራሳቸውን የሚያጠፉ የሰዎች ቁጥር ከእለት ወደ እለት እየጨመረ በመምጣቱ አሳሳቢነቱም ከፍተኛ ሆኗል ተብሏል። ቅዱስ ጳውሎስ ሆስፒታል የአስክሬም ምርመራ ክፍል ኃላፊና የፎሬንሲክ የፎረንሲክ ፓቶሎጂ ስፔሻሊስት ዶክተር መሬሳ በላይ ለአህዱ እንደተናገሩት ባለፉት ሰባት ወራት ራሳቸውን ካጠፉ ሰዎች መካከል 25 ወንዶች ሲሆኑ 15 ደግሞ ሴቶች ናቸው። እንግዲህ በብዛት ራስ በማጥፋት ሴቶች ነበሩ የሚታሙት እዚህ ጥናት ላይ ግን 25 ወንዶች ናቸው፣ 15 ሴቶች ናቸው። በጣም ይገርም ነው። በተጨማሪም የዳግማዊ ሚኒሊክ ሆስፒታል ራሳቸውን የሚያጠፉ የሟቾች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን በሆስፒታሉ የአስክሬ ምርመራ ክፍል ኃላፊና የፎረንሲክ ፓቶሎጂ ስፔሻሊስት ዶክተር እኔው ደባሽ ተናግረዋል። ሆስፒታሉ በአመት እስከ 400 የሚደርስ የአስክሬም በቀን ደግሞ 12 የሚሆን የአስክሬም ምርመራ ማድረጉን ያስታወቁም ሲሆን የአስክሬ ምርመራ ስራ ሥራው በእጅጉ ፈታኝና ከባድ ከመሆኑ የተነሳ ስነ ልቦናዊ እና ስነ አእምሮዊ ጫና ያሳድራል ብለዋል። በአጠቃላይ ራስን ከማጥፋት ጋር ተያይዞ ወደ አስክሬን ምርመራ የሚመጡት በወጣትነት የዕድሜ ክልል ያሉ መሆናቸው እና በጾታ ደግሞ ወንዶች ከፍተኛውን ቁጥር እንደሚይዙ ኃላፊው ተናግረዋል። ሰዎች ራሳቸውን የሚያጠፉበት ሁኔታ በአብዛኛው ራሳቸውን በመስቀል እንደሆነ የተናገሩት ዶክተር እንዲያው አንድን የአስክሬን ምርመሮ ለማጠናቀቅ ከሁለት እስከ ሶስት ሰዓታት እንደሚፈጅ አክለዋል። እስከ ቅርብ ጊዜ ድረስ ባሉት ዓመታት የአስክሬን ምርመራ የሚከናወነው በ ውጭ ዜጋ ባለሙያዎች ብቻ እንደነበር የገለጹ ዶክተር ኒው ኢትዮጵያን ባለሙያዎች በማህበረሰቡ ዘንድ በነበረው አስተሳሰብ አስክሬም መርማሪ ሐኪም መባልን ባለመፈለጉ የባለሙያ ቁጥር አናሳ መሆኑን ተናግረዋል። ነገር ግን አሁን ላይ የህብረተሰቡ የግንዛቤ ተሻሻለ መምጣቱ እና የሙያ ፈላጊዎች ቁጥር እየጨመረ መምጣቱን ጠቁመዋል። ሰዎች ራሳቸውን ሊያጠፉ የሚችሉበት ምክንያት በአእምሮ ህመም ምክንያትና ከልክ በላይ በሆነና ስሜታዊ በሚያደርግ ጭንቀት በህፃናት የዕድሜ ክልል ከሆኑ በቤተሰብ መለያየት በሙሉ እና መሰል ምክንያቶች መሆኑን ባለሙያው ተናግረዋል። አህዱ ሬዲዮን ዋቢ አድርጎን የጠቀሰው በጣም ብዙዎቹ እንግዲህ ራሳቸውን በመስቀል ነው የሚሞቱት ማለት ነው። እንግዲህ ይሄ ራስ ማጥፋት በሃይማኖት አባቶች በጣም ብዙ ጊዜ በግልጽ ቢነገርም ኃጢአት እንደሆነ፣ ሰዎች አሁንም ራሳቸውን ያጠፋሉ። እንግዲህ አካባቢያችሁ ላይ ያሉትን ወዳጅ ዘመዶቻችሁን፣ ወንድምቶቻችሁን፣ ጓደኞቻችሁን ቼክ አድርጓቸው፣ እርስ በርስ ተደጋገፉ። እርስ በርሳችን ከተደጋገፍን እንዲህ ራሱን የሚያጠፋ ሰው አይኖርም። እርስ በርሳችን እንዋደድ የዛሬ መልእክታችን ነው። ለዛሬ ሰበሰብኩላችሁ እነዚህ ነበሩ። አስቅኝ አዝናኝ የሆኑ ቪዲዮችን አምጥቼ አብረን ፈታ ብለናል። በሚያስተምረው ተምረናል፣ በሚያስቀው ስቀናል፣ አስተያየት በሚሰጠው አስተያየት ሰጥተናል። እናንተ ደግሞ የተመቻችሁ እንደሆነ